ነበር የሚቀበለው እሱማ፣ ወደ አምላኩ ሄደ። የሞት ማስረጃውን ወረቀት እንቀበልለት እንጂ ቱት፣ በቃ ዘን እኮ ነው የሚያስለቅሰን። ቲና ያላትን ፍቅር ታቂኝ ወይ? አባኝ እና አባ በመሞት እርግጦ ነው ማለት ነው። አዎ፣ ካሌብ ቀበሌ ሂጅ። መሞቱን አስመስክሬ ወረቀት እንድሽለት መጣ፣ ይጠቅመናል ብዬ እዛ ሄዶ ከሚቀመጥ እዚህ ማራገቢያ ቢሆን ይሻላል። አንድ ስም ዜና ነው። አንቺን ደስ ስላለሽ እኔም በጣም ደስ ብሎኛል። ዳኒ እንደፈከርከው አደረግከው ማለት ነው። ቆይ እንዴት? እሺ፣ አሁን የት ነው ያለው? በነገራችን ላይ እኔም ታግቼ ነበር። ሄሎ ቲና ሀሰተኛ የሞት ሰርተፍኬት በማዘጋጀት አሁን ካሌብንና ትሁትን አርድታቸዋለች። ትሁት አብራ እያስመሰለች ማልቀሷን ተያይዘዋለች። ካሌብ በቃ አባባ ሞተ ማለት ነው እንግዲህ እናረጋግጥ እያለም ቲናን በመጠየቅ ላይ ነው። ቲናም ከእንግዲህ በኋላ ይልቁን ሳብረ ብታለቅስና ቢወጣልህ መልካም ነው፣ እርምህን አውጣ። ከዚህ በኋላ አባባ በህይወት እንደማይገኝ አረጋግጫለሁ በማለት ቀበሌ ድረስ በመሄድ ይህንን የሞት ሰርተፍኬት ማዘጋጀት አስፈላጊ ነው ብዬ ስላመንኩበት ነው ይንን ያደረግኩት። ትሁትም ትክክል ነች፣ ከዛ ከሚቀመጥ ከዚህ ማራገቢያ ይሆናል በማለትም ተሳልቃባታል። እስከ መጨረሻም የአባባን መርዶ አርድታ ያልበቃት ቲና አሁን ደግሞ ካሌብን ገድለዋለሁ እያለች እይዛተች ሳለ በዳንኤል ስልክ ስለነበረ ይህ ላውድ ሆኖ ለካሌብ ጆሮ ተሰምቶታል። እንዲ እንዲህ ፎክራ ና ዝታ ወደ ቤት ስትመለስ ግን ሌላ ከባድ ነገር ነው የጠበቃት። የቲናን አስመሳይነት በፍጹም መቋቋም አልቻለም እና ትዕግስቱን ተፈታትኖ ሽጉጡንም እላይዋ ላይ መዞታል። ካሌብ ቲና ላይ ይተኩስባት ይሆን? እባክን መልስልኝ በጣም ያስፈራር እያለችም እየተማጸነችው ነው። ሰላም ጤና ይስጥልን ወደ ቻናል የቤተሰቦች እንደምን አላችሁ እያላችሁበት በአለም ዳርቻ ሰላማችሁ ብዛ እያርግቱ ድራማ ክፍል አርባ ሶስት ምን አዲስ ነገር አለ? አባባና ዳንኤል በባለፈው ክፍል በመጨረሻዎቹ ምዕራፍ ተገናኝቶ ነበረ። ዳንኤል አባባ ላይ በደረሰበት ጉዳት በሁለት ውዝግብ ሳለ አባዬን በህይወት ፊት ለፊት ስላገኘው በጣም ደስ ብሎታል። ወደ ሬስቶራንት በማምራት ምስጋና ይቸራቸዋል። ወደ ማገቻ ቦታ መጥተህ ያን ያህል ስቃይ ስላየህም በጣም ነው እያመሰገንኩ በማለትም ሽማግሌው ላደረገላቸው ነገር ዳንኤልን አሁን ላይ እያመሰገኑት ነበረ። ዳንኤልም አባዬ ከልብ ይቅርታ አድርግልኝ እንጂ ይህ በጣም ለኔ ትንሽ ነው፣ እስካሁን ለበደልኩ ሁሉ ከልብ ይቅርታ እንድታደርግልኝ እፈልጋለሁ በማለትም ይቅርታ እንዲያደርጉላቸው እስካሁን የበደለውን ሁሉ ከዚህ በኋላ ሊክሳቸው እንደሚፈልግም ቆርጦ ስለተነሳ ሆኖም አባዬ በዚህ ጉዳይ ይቅርታ አድርግላለሁ፣ ግን ወደፊት እንድትተባበረኝ የምፈልጋቸው አንዳንድ ጉዳዮች አሉ በማለትም ዳንኤልን ይጠይቁታል። ሆኖም አሁን ቲናን ከጀርባዋ እየተከታተለ መሰለል እንዳለበትና አሁንም ሽማግሌው ድራማቸውን ሊቀጥሉ እንደሚችሉም ይነግሯቸዋል። አባዬ ለምን ቲና ኮ ደህና መሆንን መስማት አለባት፣ ሐሰተኛ የሞስተር ተፍኬት በማዘጋጀት ደስታ ላይ ናት፣ ታዲያ ለምን አንነግራትም በማለት ለአባባ ነግራቸው፣ አባባ በፍጹም ከክፋቷ እስከምትማር ድረስ ጥግ ድረስ እሄዳለሁ፣ ይህ መቀጠል አለበት በማለት ወደ ቤት መመለስ እንደማይፈልጉና የቲናን እንቅስቃሴ እየተከታተለ እንዲነግራቸውም ያዛቸዋል። ዳንኤልም ይህንንማ በሚገባ አደርጋለሁ በማለት ቃል ገብቶላቸዋል። አባዬ ወደሚገኝበት ቦታ ትሁትና ካሌቭ ሄደውም ተገናኝተውታል። እንደ ተገናኙም በጣም ተቃቀፉም ተሳሳሙም። እንዴት ና አባዬ አለው። ደህና እንደሰነበተም ከሞት እንዳመለጠና አሁን በደህና እየኖረ እንደሆነም ለካሌቭም ሆነ ለትሁት ነገራቸው። ሆኖም አባዬ ያላንተ ቤቱ እኮ በጣም ቀዝቅዞናል መቸነው ወደ ቤት የምትመለሰው እያለችም እየጠየቀቻቸው ነበረ። ሆኖም አሁንም ቢሆን በዛው መቆየት እንዳለባቸውም ለትሁት ነግረዋት ካሌብና ትሁትም ሳሎን ተቀምጠው እያወሩ ባሉበት ሰዓት አጅሬ ቲና ሐሰተኛ የሞት ሰርተፍኬት በማዘጋጀትም ወደ ቤት ተከስታለች። ገና ካምጣጧ አንዳች ነገር እንዳዘለችም ትሁት ጠርጥራ ስለነበረ ቲና በደህናሽ አይደለም ምን ሆነች ነው በማለትም ጠየቀቻት። አጅሬት ቲናም የሞት ሰርተፊኬት ያዘጋጀችውን ወረቀት በማውጣትም ካሌብ ሆን ለማረጋገጥ ትችላለህ፣ ቀበሌ ድረስ ሂጅ፣ ይህንን ወረቀት አሰርቼ በሰዎች አስመስገር ያባይን መሞት አረጋግጫለሁ በማለትም ይህንን ወረቀትም ለካሌብ ትሰጠዋለች። ሆነውም ካሌብ እና አባዬ ሞተ ማለት ነው በቃ እያለም ቲናን ለማጣራት እየሞከረ ነበረ። አጅሬት ቲናም የማስመሰል ልቅሶዋንም ቀጠለችበት። ትሁትም አላቀሰቻት ወይን ያባይ እያለችም እየተሳለቀችባት ነበር ከምንም በላይ ያስገረመ ነገር ቢኖር ቲና አባዬን ስለምትወዳቸው አሁን በሀዘን ልቧ ተሰብሯል እያለችም ሙድ እያያዘችባት ነበረ። እናንተ ሙድ አተያዙ እውነትም በአባዬ ያለመኖር አሁንም ልቤ ተሰብሯል እያለች ለማስመሰል እየሞከረች ነው። ዳንኤል ና ኤደንም ተገናኝተው ይቅርታ እንድታደርግለት እየጠየቃት ነው። በመካከል የተፈጠሩ ነገሮችንም አንድ ባንድ አስረዳት። አባዬ በታገተበት እርሱም አብሮ ሄዶ ስለነበረ ታግቶ እንደ ሰነበት ይነግራታል። ይህንም የተፈጠረውን አንድ ባንድ ሲያስረዳት ና አባዬ ከታሰረበት በመውጣቱም በጣም ደስተኛ ስለነበረችም አሁን አባዬ ካለበት አገናኝም በማለትም እርሳቸው እያሉበት ድረስ ለመሄድም ችለዋል። ሆኖም ዳንኤል ሄዶ እንዳተረፈውም ለሄደንም ነግሯታል። ይህኔ ዳንኤልም እባክህን አባዬ አንድ ነገር ላስቸግረህ እፈልጋለሁ። የተፈጠረው ቅሬታ እባክህን ከሄደን ጋር አስታርቀኝ በማለትም አባባን ጠየቁት። ኤደን እኮ እዚህ ናት ያለችው። ይቅርታ ማድረግና ለማድረግ የእሷ ፈንታ ነው ራሷን መጠየቅ ትችላለህ፣ በማለትም ራሷን ይቅርታ መጠየቅ እንዳለባትም ያመላክቱታል። ደግሞም እኔ እንኳን ይቅርታ ባደርግልህ ካሌብ ከቤት አለ እርሱንም ይቅርታ መጠየቅ ይኖርብሃል፣ በማለትም ለዳንኤል ነገሩት። ዳንኤልም በተነገረው መሰረት ቀጥታ ወደ ቤት በመምጣትም ካሌብ ለበደልኩ ሁሉ በጣም ይቅርታ እንድታደርግልኝ ይፈልጋለሁ በማለትም ይቅርታ እንዲያደርግለትም ካሌብን ጠየቀው። ካሌብም እኔ ማነኝና ይቅር የማልልበት የሰው ልጅ ስህተቱን አምኖ ጥፋተኛ ነኝ እስካለ ድረስ ይቅርታ የማይደረግለት ነገር የለም በማለትም ለዳንኤል ነገረው። ዳንኤል በጣም ደስ ይለዋል እና ይቅርታ ደረክልኝ ማለት ነው በማለትም ጠየቀው። በሚገባ እራሱ ክርስቶስ እንኳና የሰቀሉትን ይቅር ብሏቸዋል በማለትም ለይቅርታ ልቦ ክፍት እንደሆነና ከዚህ በኋላ ዳንኤል ላይ ምንም አይነት ጥላቻ እንደማይኖረውም ለዳንኤል ገልጾለታል። ዳንኤል በዚህ ሁኔታ እርቅ ሰላም ከተፈጠረ በኋላ ሁለታቸው ሳሎን ላይ ተቀምጠው ስለ እርሷ ክፋት እያወሩ ሳለ ስልክ ለዳንኤል ደወለች። ይኸው ስናነሳት ደወለች በማለትም ካሌብ ይነግረዋል። ካሌብም ክፉ ሰው እድሜው ረጅም ነው በማለት እየመለሰ ነበረ። ይህኔ አጅሪት ቲና እየተናገረችው ነገር ቢኖር አባቱን እንደገደልኩ ሁሉ አሁንም ያንን ተንከሴ ስለምን አልጨርሰውም ካሌብን እገድለዋለሁ የሚል ዛቻ ማስፈራሪያ፣ ጮክ ብሎም በካሌብ ጆሮ ተሰምቶታል። ካሌብም ስሜታዊ በመሆን ከተቀመጠበት ቆጭ ብድግ ነበር ያደረገው። ዳንኤልም ራሱ በቲና ንግግር በጣም ነበር የተደናገጠችው። ትሁት ተደብቃ ታዳምጥ ነበረ። የቲና ጭካኔ ትሁትንም በጣም አስደንግጧታል። ዳንኤልም ከቲና ይህን ነገር ከሰማ በኋላ ለምን ካሌብና ንነግረውም ብቻውን በሚንቀሳቀስበት ሰዓት ልታስገድለው ትችላለች የሚል ስጋት እንዳለውና እንዲጠነቀቅ ከወዲሁ መናገር እንዳለባቸውም ለትሁት ነግሯታል። ትሁትም ደግሞ እሷ ማነችና ነው እሱን የምትገድለው እያለችም እየነገረችው ነበረ። ሆኖም በተደጋጋሚ እዛቻና ማስፈራሪያ እንዳደረሰችና በዝምታ መዘናጋታቸው ዋጋ ሊያስከፍላቸው እንደሚችልም ዳንኤል መጠንቀቅ እንዳለባቸው ነግሯታል። አሁን ምንም አይነት ነገር ለቲና ባለማሳወቅ ብዙ ነገሮችን እየሸወዳት በመሆኑ አሁን ላይ ሁሉንም ነገር እሷ ግን የምታጋራው በግልጽ ነበረ። ታዲያ ወደ ሬስቶራንት አመርተውም ቀጣዩ የቲና እቅድ ካሌብን ማስገደል እንደሆነ አሁንም በድጋሚ ገልጻለታለች። እርሱ ግን ይህንን የምናደርግ ከሆነ ከተጠያቂነት የምናመልጥ ይመስልሻል በማለትም ጠይቋታል። ግን አባት የሆነ ሞት ያረጋገጠችለት አሁን ካሌብንም አስገድላ ሀብት ንብረቱ ወራሽ እንደምትሆንም ራሷን አሳምናለች። ሆኖም ከዚህ በኋላ ቀሪ ህይወታቸውን ዳንኤልን አግብቶ መኖር እንደሆነና አሁን እየከፈለች ያለችው መስዋዕትነትም ለቀጣዩ ህይወታቸው አመች ሁኔታ እንዲፈጥርላቸው እንደሆነም እየነገረችው ነው። ዳንኤል ይሄ ነገር የሚሆን አይመስለኝም በፍጹም አታስቢ ብሏታል። ምክንያቱም ከስጋት ነጻ የመሆንበትን ህይወት ነው እኔ የምፈልገው በማለትም ቲናን አስረድቷታል። ቲና ቲናም ምን ለማለት እየፈለክ ነው እያለችም ከዳንኤል ጋራም ስትጨቃጨቅ ነበረ። ታዲያ በአንድ በኩል እገድለዋለሁ እያለች የምትዝትበት ቲና በስተመጨረሻም ወደ ቤት ስትመጣ የኔ ጌታ በማለት እንደ ፍቅረኛ ልታቅፈውም የቸኮለች ትመስላለች። ካሌቭ ግን ብቻውን ሲምሰለሰልና ሳሎን ላይ ሽጉጡን አዘጋጅቶ ነበር ይጠብቃት። ሆኖም ገና ስትመጣ ጌታሽን ፈልጌ በማለት ሽጉጡን ላዩ ላይ ደቅኖባታል። እሷም በፍርሃት ሰውነቷ አየራደ እባክህን ካሌብ ወደ ኋላ መልስልኝ፣ በጣም ያስፈራል እያለች ምን ያህል እንደፈራችና ስቃይ ውስጥ እንዳለችም ገልጻለታለች። ሆኖም ካሌብ በጣም ያመረረም ይመስላል። ግጥም ካሌብ ስሜታዊ ሆኖ አሁን በሚወስደው እርምጃ ምን ይፈረድበታል? እርሱን እስከ ሞት ድረስ ይዛተችበትና ወደፊት ቀጣዩ እቅዷ ካሌብን ማስገደል እንደሆነ በተደጋጋሚ ካሌብ በጆሮው የሰማው ነገር ነው። ሌላኛው ዳንኤል ማንነቱን ቀይሯል። ማለትም መልካም ሰው በመሆን አሁን ቤተሰቦቹን በይቅርታ እየቀረባቸውና እሳቸው ከልቡ እንደቀረባቸውም ያመላክታል። ታዲያ ዛሬ ላይ ትሁት እስካሁን የሰራኸው በደል እንዳለ ደምስሽ ላሃለው። እስካሁን ሰው ሰው አትመስለኝም ነበረ። ዛሬ ላይ ግን አባዬን ለማስወጣት እዛ ሂደህ ለከፈልከው መስዋዕትነት ታሪክ ነው የሰራኸው። እናም አሁን ላይ አከብረሃለሁ። በጣም ነው የማመሰግን፣ በማለትም ትሁት ምስጋና ትስረዋለች። ሆኖም ከአንቺ ይህንን አልጠበቅኩም ነበረ፣ ለማንኛውም አመሰግናለሁ። ከዚህ በኋላ ለበደልኩት ነገር ከልብ ይቅርታ እንዲያደርጉልኝ ስለምፈልግ መልካም ሰው ሆናለሁ፣ በማለትም ራሱን ያሳምን የሚመስላል። በስተ መጨረሻም ቲና እንግዲህ ስራዋ እየተጋለጠባት ጉድ ሆናለች፣ ማለትም ካሌቭ ሽጉጥ እስከ መምዘዝ ደረጃ የደረሰበት አስደንጋጭ ክስተት ነበረ። ለዛሬው ትሁት ድራማ ክፍል 43 ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቁ እዚሁ ተሰናበትኳችሁ። ባይ ባይ።